ወንድዬ እንግዲህ ወንድ እየወጣው ነው ማለት ነው። ዮዲት እያረገቻለችው ነገር አሁን ገና እየገባው መጣ መሰለኝ። እንግዲህ ትናንትና ሚስቱን ሲጣደረጋት በመጀመሪያ ደረጃ የሆነ የወረር ፊልም እያየ ነበረ። እባክህን፣ እኔ ሩሩና አዛኝ ነኝ፣ እባክህ እንደዚህ አይነት ፊልም አታሳየኝ፣ ይህንን ፊልም ቀይረው የፍቅር ፊልም አድርግልን ብዬሽ፣ ምን ችግር አለው? አንዳንዴ ምስቲት በደንብ ውስኪ አላት። ለካሱ አውቀው ነበር የወረር ፊልም የከፈተላት ጉዳን ለማየት ባክ የኔ ንጉስ ይሄን እንፈራለው፣ አለች። ለካ እሱ አደል ዛሬማ ጉድሽና ያለው እያለ፣ እንግዲህ ለካ እያንዳንድ ነገሩን ያውቅ ኖራል። እናትየዋን ግን ቁም ስቅሏን እያሳየቻት፣ እሱ ሲመጣ እያስመሰለች፣ አሮጊቷ በገዛ ቤቷ ተሰቃየች። የወንድዬ እናት ይሄን ያክል ድራማ ቢሆንም ሰዎችን እንደዚህ መናገር ተገቢ አይደለም። የትኛዋ ምራት ናት ደግሞ የባሏን እናት እንደዚህ የምታደርገው? ቅጥሻቸው አለሽ ትገም ያለሽ ትሂጂና ታጠቢ። ከዛ በኋላ ወደ ሳሎን መምጣት ትችያለሽ። አለበለዚያ ግን ከነግማትሽ እዛ ቁጭ በይ። ዛሬ በጠዋት የት ሄደሽ ነበረ? ቤተ ክርስቲያን ሄጄ ነበረ። እና ለምን መጣሽ? ቅዳሴ ያልቁ እና ሌላ ቦታ ሌላ ቅዳሴ የለም እንዴ? ከዛም ሶፋ ላይ አሁንማ፣ ይህ እዚህ ሶፋ ላይ ከመቀመጥሽ ብዛት እኮ ሶፋው ጎረጎደ። ለምንድነው ወደዛ አትሄጂው? ለምንድነው ከየቷችን ማትጁ? ስትፈለጊም ፍግም በይ ስትፈልጊም ገደል ግቢ፣ ስትፈልጊም የፈለግሽበት መሄድ ትችያለሽ። በቃ ተይን፣ አለበለዚያ ግን በሆዴ ያስኩትን ልጅና ልጅሽን እገላቸዋለሁ። ሲጀመር አላረገዘችም እኮ አውቃ እየተጫወተችባቸው ነው እንጂ ይሄ ወንድሟ ያመጣው ሀሳብ ነው። ይሄ ወዲት ወንድም እንጂ በጨራሽ አላረገዘችም ማለት ነው። ይሄ ግን ወንድዬ፣ እኔ እንጃ ብቻ አሁን ትናንት እንደዛ ተናዶ እንግዲህ ጉሮሯን ሲታደርጎ እናቴ ምንድን ያደረጋችኋት? ከዛ ከተኩላ እናትሽ ጋራ ምንድን ነው እናቴ ስታረጓት የነበረው? ባለፈ ቤታችሁ ውስጥስ ምንድን ያደረጋችኋት? እያለ እንግዲህ ያዙኝ ልቀቆኝ ሲል ነበረ ትላንትና። አረ የኔ ንጉስ፣ ገደልከኝ ልቀቀኝ እንጂ ምን እያደረግከኝ ነው እያለ ትላንትና። አሁን ብከፍትም ግን እሱ ያ ነገር ደግሞ አለምዬ የበለጠ ጀግና እያደረጋት ነው። አለም ቆርጣ ተነስታለች። ይሄንን ጉዷን አለም አለም ይዘግብላታል በሚዲያ ላይ እኔማ አለም አይደለሁም ይሄንን ነገር በቪዲዮ በቲክቶክም በዩቲዩብ ካለቀኩት እያለች እንግዲህ ካሜራውን በስነ ስርዓት ካሜራ ክቺን ውስጥ ማስቀምጣለች፣ ሳሎንም አስቀምጣለች። ከዛ በኋላ የባሏን እናት ሰሰድ እንግዲህ ወይዘሮ ዮዲት አለም መኝታ ቤት በር ላይ ቆማ በደንብ ስደበት፣ በደንብ ጉድሽን አልሰማሽ አንቺ እያንዳንዷን ነገር እያለች ከዛ በኋላ ሴትይቱ በጣም ተናደደች እና ከውጭ ስትገባ ግልመጥ መጥ ታደረገቻት እንዴ እማዬ የት ነበርሽ ውጪ ነበርኩ እያለች እናትየዋ አይኗን ባንክ ቅርር እያደረገ ወንድዬ እናት እማ ምን ሆነሽ ነው የት ሄደሽ ነው እኔ እኮ ከቤት ሲወጡ ይጨንቀኛል እናቴ የተሄዱ ነው እሱ ፊት ለማስመሰል የማታደርገው ነገር የለም ከዛ በኋላ አይ ወጣ ብዬ ነበረ ፊታቸውን ክስከስ አድርገው ከዛ በኋላ እማዬ ባለፈው ነገር ተቀይሞኛል፣ አይደለ? ይቅርታ አላደረጉልኝም። እማዬ በቃ ይቅርታ አድርጉልኝ፣ ተሳስቼ ነው። እንዴ የእኔ ፍቅር ምን ሆንሻል? ይቅርታ እኮ አድርጋልሻለች። ደግሞ የምን ይቅርታ ነው ድጋሚ? እያለ እሱም ለካ አውቆ ነበረ። ከዛ በኋላ ሄደችና ጉልበታቸው ላይ ወድቃ እማዬ ይቅርታ አድርጉልኝ ባኮትን አለችና እስቲ ልቀፎት ብለጠጋለችና ወደ ጆሮዋ ምን ነበረ ያልኩሽ ቅድም እኔና ባሌ እዚህ ካለን ወደ ሳሎን እንዳትመጪ አላልኩሽም እንዴ እናትዬ ይቅርታ አድርጉልኝ ትላለች ደግሞ ወደ ኋላ ተመልሳ ማለት ነው እና እንደዚህ አይነት ማስመሰል በሰው ዘርም አያደርስ ማለት ነው እሱ ለካ ያኔ እያያት ነው ምን እንዳወር እንደምታወራ ከዛም ሴትዮይቱ ደሟ ትቅትቅ ሲል ወደ ውጭ ወጣች ወደ ውጪ ስትወጣም እንዴ ማየ ምን ነው ፊቶው ትኮ ጥሩ አይደለም ምን ሆነሽ እንዴት ጥሩ ሆናለሁ እቤቴ ውስጥ ተኩላ አስሬ እንዴት ሰደበችሁት አይደለም ተው፣ አትስደቡትም አየ ማንም አይደለም። እኔና እርሶ የምንስቅበት ቀን ቅርብ ነው፣ ሩቅ አይደለም። አየ እኔ ልጅ ካልሞትኩ ነዋ። ሞት ምን አመጣው? ጠላቶት ድብን ይበል። ጠላቶት ነው የሚሞተው፣ እርሶማ አይሞቱም። ማየ ግን እኔ የምልሽ እኔ ልጅ ምንን ተማምነሽ ነው እንደዚህ ግን በልበ ሙሉነት እያወራሻለሽ? አለምዬ ስትላት፣ ከዛ በኋላ እማዬ፣ ነገሩን አሁን ልነግሮት አልችልም፣ ግን ደግሞ እመኝኝ የምንስቅበት ቀን ቅርብ ነው ጠላቶቾት ሲኦል የሚገቡበት ቀን ቅርብ ነው እያለች እንግዲህ አለም በልበ ሙሉነት እማማን እየመከረች እስቲ አሜን በይ ልመርቅሽ። የኔ ልጅ ካስመሳች ሰው ፈጣሪ አምላክ ይጠብቅሽ። አሜን፣ እኔም ልመርቆት እማዬ። ጠላቶቹ በሙሉ ፈጣሪ ቅዱስ ጊዮርጊስ ገደል ይጨምረለት። አሜን፣ እየተባባሉ ለካ ወንድዬ አለምና እናቱ ሲመራረቁ ይህ እየሰማ ነበረ። ከዛም ወደ ቤት ገባና ይሄ ሆረር ፊልም ከፈተ። የጭካኔ ፊልም ማለት ነው። ከዛ በኋላ እንግዲህ እዛ በእናት ይህን ፊልም አትክፈተው፣ ሌላ ቀይር እንዴም ችግር አለው። ይህ ውስኪ በደንብ ለካሱ እናቱን እንዴት እንደምታሰቃያት እያሳያት ነበረ ማለት ነው። እኔ እፈራለሁ። እኔ በጣም ልቤ ርህሩህና አዛኝ ነው። እኔ ጭካኔ አታስተምረኝ ባክህን ቀይር፣ አደል ታደም ችግር ይሄ ኮ ቆንጆ ኮ እያላት እባክን ጌታ የፍቅር አድርግልኝ ይሄንን ነገር ፈራለው ቀይረው ምናምን እያለች ከዛም ያቺ ደግሞ እናቷ እውነት እናትና ልጅ አንድ አይነት ይሆናሉ ሰራተኛዋን እንዴት እንደምታደርጋት ይቺ የወዲት እናቷ ቤት ሄዳ ስሚ አንቺ ገረድ ገረድ እያለች ያችም አቤት ሳተላት ቀጥ ብላ መጣች ምና ደበረሽ ገረድ ስላልኩሽ አዎ ስም አለኝ እኮ በስሜ ብጠሪኝ ደስ ይለኛል። ማነው ምግቡን የሰራው? ምን ነው አይጣፍጥም እንዴ? አዎ አይጣፍጥም። ታዲያ ካልጣፍጠሽ ለምን በላሹ? በላሹ እኮ ጨርሰሻል አለቻት። ይቺ ከዚህ ገረድ ብላ ሰደበቻት። በእሷ ቤት አሁን ገረድ ማለት እንደው ስድብ መስሏታል። አይዳ ሰላም፣ ውድነት የከበራቸው የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለው ደና ነኝ እንግዲህ ቀስ በቀስ ጉዷ እየወጣ ነው። እሷ ብቻ ብልጥ ለመሆን እየሞከረች ነው ያለችው። ነገር ግን ወንድዬ እንግዲህ ነቃ ማለት ነው። ጅል ሰው ከነቃ እናቴ አይሆንም እቃ ይባላል። እና እንግዲህ ወንድዬ እየነቃ ነው። ትናንትና እንዳያችሁት ጉሮሯን ሲጣደርጉ እንግዲህ ሊጨርሳት ነበረ። ምንድና ያደረግሻት እናቴ ከዛች ከተኩላ እናትሽ ጋራ? እናቴን ምንድና ያደረጋችኋት ተናገሪ እባክን! እኔ ምንም አላረኳትም። ገደልከኝ እባክ። ሲጀመር አንድ እርጉት ሴት እንደዚህ ትሆናለች። አቀማመጧ እንኳ የእርጉዝ አይደለም። በጭራሽ አላረገዘችም፣ እሱን እየሰከሰችው እንጂ። እሱም ደግሞ ገና ለገና ዲኤንኤን የሚባል አለ ምርመራ የሚባል አለ እንዴ ሄዶ አረጋግጥም እንዴ? እጇን ይዞ ሄዶ እስቲቺ ሰው እርጉዝ ናት ብሎ ማስመርመር እኮ ይችላል። ግን ለምን እንደዚህ ሞኝ እንደሆነ ግራ እየገባኝ ነው። እና እንግዲህ የወዲት አሁን ቤቴ ነው ውጪልኝ፣ ሶፋ ላይ አትቀመጪ፣ ትገሚያለሽ፣ ትሸቻለሽ የምትላት ማለት ነው ቤቱ የእናቶ ቤት ነው ግን እቺ በሰው ቤት ትገሚያለሽ፣ ትሸቻለሽ። ይሄንን ነገር እዚህ ሶፋ ላይ እንዳትቀመጭ፣ በተለይ እኔና ባሌ እዚህ ካለን እንዳትመጪ። በጣም ነው የምትገሚው፣ ትሰነፍጭኛለሽ፣ በጣም ታስጠይኛለሽ። ፈጣሪ ሆይ፣ በጣም ከአስቀያሚ ነገር ነው ጋፎው የሚወጣው እና በጣም እኮ ነው የምጠላሽ። እሺ የኔ ጥቁር ድንጋይ እያለች እንግዲህ ሴትዮዋን ከእሷ የማይጠበቅ ነች። እኔ ምንም አልልሽም፣ ግን ደግሞ ፈጣሪ አምላክ እኔ ጉልበት የለኝም፣ እንደዚህም ሁኚ አልልሽም። እሱ ብቻ የልቤን አይቶ ለአንቺ የሚሰጥሽን ነገር ያሳየኝ አለቻት ማለት ነው። ይሄ እንግዲህ ትልቅ እርግማ ነው። እናቷም ደግሞ ሰራተኛዋን እሳ እያሰቃየቻት ከአለም ጋር ሄዳ ዓለም ጋር ቆይታ እንግዲህ መንገድ ላይ ስለዚህ ቤት ሲያወሩ ቆይተው ወደ ቤት ስትመለስ፣ ስሚ አንቺ የታባሽ ቆይተሽ ነው የመጣሽው? የቤቴን ገበና እየወሰድሽ ለጎረቤት ቤት ትነዢልኛለሽ አደለም? እና ከሌ ቤት ነው የሄድሽው አደለም? ከነማንጥስ ጋር ነበርሽ አደለም? እና የታባሽ ነበርሽ? ጓደኛ ላገኛት ነው የታመጣሽው? ጓደኛ ነው ጓደኛ? ይነቻ፣ አሀ የቤቴን ገበና ሄደሽ እየነገርሻት ነው ስነሱ እንደዚህ ናቸው እንደዛ ናቸው እያልሽ እያወራሽ ነው። አረ በፍጹም እንደዛ አይደለም። እና ማነች እሷ ተናገሪ። በቃ የራሴ ጓደኛ ናት። አንቺ ከየት ያመጣሽው ጓደኛ ነው? ገረድ ደግሞ ጓደኛ አለው እንዴ? አርፈሽ ስራሽን አሰሪም እንዴ? የምን ወዲያ ወዲህ መዞር ነው? ለማንኛውም የጣድሽው ነገር አድሯል። ስለዚህ በዚህኛው ወር ምንም አይነት ደሞዝ የለሽም። ሁለት ሺህ ብሩ ያረረበት ሁለት ሺህ ብሩ ደግሞ ከሬስቶራንት ምሳ የተገዛበት። ስለዚህ አራት ሺህ ብር የለም። ይሄን ደግሞ ዘልጫት ዝም አለች። ከዛ ልጁ መጣና ምን ነው እንደዚህ አዘንሽ? ምን ሆነች ነው ሲላትም፣ ለምን አላዘን እናት እኮ ደመወዜን እንዳለ ቆረጠችው። ለምን? እኔ ወጥቼ ነበረ ምግቡ ስላረረ ሁለት ሺህ ብር ለምግቡ፣ ያረረበትን ሁለት ሺህ ብር ደግሞ ምሳ የተገዛበትን አለችኝ። እና ቆረጠችው። ምንት ያለች ሁሉንም ወሰደችው በይ እንጂ ከዛም በቃ ችግር የለውም እኔ ይሰጥሻለሁ እኔ ይሰጥሻለሁ። አይ ስጦታን አልፈልግም። እንደ ብድር እኮ ነው ያልኩት ስጦታ ሳይሆን ብድር እሰጥሻለሁ። ከዚህ በፊት እኮ ለእናቴ ብዬ አስር ሺ ብር አበደረኸኛል፣ እንደገና አሁንም አራት ሺ ብር ችግር የለውም ስታገኝ ትሰጭኛለሽ። እሺ በይኝ በእናትሽ አለ ልጁ። እንደው አፍቅሯት ነው፣ ግን ደግሞ ጥሩ ልብ ነው ያለው ከዚች ከተረገመ ሴትዮ ወጥቶ ጥሩ ልብ መኖሩ ራሱ አስገርሞኛል ማለት ነው። እና ከዛም እሺ አለችው። ከዛ በኋላ እንግዲህ እናቱ ጋር ሄደና እማዬ ምን እያደረግሽ ነው? ቆይ ለምንድን ነው እንደዚህ ቅስሟን የሚሰብር ነገር የምትናገረት? ሰውነች እኮ ትሰበራለች። ለምን እንከታተልም ተሙ ደግሞ ለሰራተኛ ሰራተኛ ደግሞ ለሰራተኛ ሰራተኛ በሄድ ሰራተኛ ይመጣል። የምን ለሰራተኛ ደግሞ እሽሩሩ ነው? አይ እማዬ ኧረ ተይ፣ እባክሽን ጥሩ አይደለም። ለእኛ እኮ ነው ግፉን የምታሳድሪው እች ልጅ ስራዋን በአግባቡ ከሰራች፣ ቆይ ምን አድርጊ ነው የምትያት እማዬ? ለምን እንደዚህ ትሆኛለሽ? ዝም በላ አንተ። ማነው አንተ ለሷ ጠበቃ ያቆመ? ያን አፍህን ከፍታለው የምትል ከሆነ ተከትላት ከዚህ ቤት ትወጣለህ። መንቅሬ ነው ማስወጡ፣ ደባል መቀመጥህን እንዳትረሳ እኮ አለችው ማለት ነው። ልጁም ኧረ እማዬ ግን በጣም ተሳፍር፣ ያለች ብሎ ጥሎት ወጣ። ከዛም እንግዲህ ወይዘሮ የወዲት አንቺ አንቺ፣ ተኩላ እናቴን ምንድን ነው ያደረጋችኋት? ከዛች ከተኩላ እናትሽ ጋራ እናቴን ምንድን ያደረግሻት? ምንድን ነው እሱ? ሲሏትም እባክል ልቀቀኝ፣ ገደልከኝ ገደልከኝ እያለች፣ ለምን አትሞችም? ገና ሲታርግ የጨረስሻለሁ እንጂ ምንድን ያደረግሻት እናቴን? ተናገሪ፣ እናቴ እንደዚህ የተከፋችሁ ለምንድን ነው? በገዛ ቤቷ ቤቷ እኮ ነው፣ ረሳሽው እንዴ? ምንድን ነው ያደረግሻት? ብሎ እንግዲህ ጉሮሮዋን አንቆ እሷ መናገር አልቻለችም። እየሳለች ነበረ እንደ ጭርስ ባደረጋትና በተገላገለ የእውነት አረ ወይኔ